እህለን ሂሮ እየኔ ውድ ዋሊክም አልሰላም ራህመቱላህ በረካቱ። እህለን ውዴ እንዴት ነሽ? እንለኝ አለሽ እንለኛ አንደኛ ሽልማት ይገባሻል። የመጀመሪያ በር ላይ ነበርሽ። እንደ ወደ ገና ሼር እራሱ አላረኩም ይሄ የአግድም ስገባ በጣም ቪዮ ቀዝቅዝዋል። ዛሬ እስኪ በቁመት ልግባ ብዬ ይሄ የአግድም መግባት በጣም ቻናሌን ቅዝቅዝ እያደረገብኝ ነው። የእኔ ውድ ሽኩራል

አግድም መግባት በጣም እያስጠላኝ ነው። ምክንያቱም ብዙ ጓደኞቼ ላይም መግባት ተውኩሽ ወይ ላይም አትገቢ ወይ አሉ። ሰው ጋር ያለው ስም አግድም ሲገባ እንደዚህ ደግሞ ስም ምች ላይ አይቆጥርም። የትኛው ይሻላል? አላስነ- ቪዲዮ እየሠራሁ ነው። መልቀቅ እሞክራለሁ በቻልኩ ታዲያ አንድ ሰዓት ሁለት ሰዓት ነው እንደዚህ ላይ ነው የተገባው። ከእዛ በኋላ ቪዲዮ እንትን ማለት ነው። እሺ ላይ ተገባሽ ስንት ጊዜ ነው እየተባለ በሄድኩበት ቦታ ሁሉ ግራ እየገባች አያደርስም እኮ ነው። ወደዛው ቆይስ ምራት ነገ እምትሆኛለሽ አማት ይላል ጉራ ቆይ አንቺም ነገ ደርሳሽ ግራ እንገባሽ ጊዜ ይመጣት ሰው

ማሻላ በጣም እኮ ፈጥኖ ፈጥኖ ሰጥቶች ነው። አሁንም እንደዛ አንድ የመስጠት ከጀመረ እንደዛ አሁንም ይሰጥሻል። የፕሌይሊስት ጉሩቡ በንጥንቃቄ አድርጉ። ብዙ ልጆች አፍ ላይ ሲያረጉ ቻናል እየተሰረቀ ነው። በዚህ ሰዓት በጣም ግራ እየተጋባ ነው ሰው ሁሉ። ስለዚህ አደራችሁ ጥንቃቄ አድርጉ። በተለይ ለሪተ ላይ ቤት

ዋላይ ቪዲዮ ጥሩ ጥሩ ቪዲዮ የሚታይ የሚታይ ቪዲዮ ካልተለቀቀ ምንም ፋይዳ የለውም። ላይቭ ብቻለ እንትን ሞኒታይ ስለሆነ ቻናል ግዴታ ቪዲዮ ነው እንጂ ማሪ ፋይዳ አው ናፍቆቱ እንዲወጣልሽ ማይሆን ላይፍ ግቢበት ዘጨለማ ቤትሽ ጥሪን እና እስኪማን እንደሚመጣልሽ እናያለን። ስራፈን ስራ የሌለበት አለ፣ እንደ ያን ጨለማ ቤት ይመጣ። ያኔስ ግድ ሆኖብን ነበር። አሁን ግን ከፈጨ እነ ነስር ያለው ዳነ ሂራ ናቸው ካልሽ፣ ማንም ብቅ ብሎ አያይሽም። እዛው ጨለማ ቤት እንኳን ደስ አለሽ።

እስኪ፣ አሁን ጨለማ ባይት ቁጣች ማን ነው የሚመጣው? ስራ የለም ታለ ይሄው፣ ብርሃኑ እያየ ሰው ተፍቷል። እንኳን እንትን ማለት ነው። ሰው ማነው የማይገባው አሁን ላይ

የመጀመሪያ የተለመደውም ሰው ነው እየመጣ ያለው ሶ ልቀይር።